ሰላም ጤና ይስጥልን ውድና የተከበራችሁ የሶፊ ዩቲዩብ ተመልካቾች በሙሉ ሰላማችሁ፣ በዘቲ በልለይ እንግዲህ ሶፊዬ ያው በሁለተኛ ቀኗ ጉራጌ አድርጌያታለሁኝ። እንዴት አይሽ? ጉራጌ ልብስ በጣም ነው የሚያምሩት። ለብሰሽ ታውቂያለሽ? እንትን ውጭ አገር እያለሁ ለብሰሽዋል። እሺ እንዴ ስትለብሽ ፔን ወንጌት ነው። በጣም ነው ደስ የሚል፣ ደስ ይላል። ቢጫነቱ ደግሞ ከነጭ ሹራብ ጋር ጎልቶ ያወጣል። እና ልብሳችን እንዴ ያምራል። የቲዣት እንደመጣው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ የቻናል የተከታዮች እንዴት ናችሁ ደና ናችሁ ወይ ሰላም ናችሁ አላችኋለሁ አልሀምዱሊላ የዛሬ ርዕሴ የተንቢና ሶፊ ናቸው ማለት ነው ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው እንግዲህ ያው ሶፊና ለሙ የተገናኙበትን ምክንያት ልነግራችሁ ነው ቪዲዮ ይህን እስከ መጨረሻ ተከታተሉ አስተያየት ካላችሁ በኮሜንት አሳውቁኝ እመልሳለሁ ማለት ነው እንግዲህ ያው ሶፊ የምናውቃት በቶፊቅ ምክንያት ነው ቶፊቅ አሁን ላይ ያው ጠፍተዋል ዩቲዩብ እየሰራ አይደለም እንደ በፊትም ደግሞ ቪዲዮ እየለቀቀ አይደለም ቶፊቅ ቢጠፋም አይፈረድበትም ብዙዎቻችሁ ብዙዎቻችሁ ደግሞ ቶፊቅ እንዲጠፋ የምታደርጉ ሰዎች ነበራችሁ ያው ያው ጠፍተዋል። ደስ ይበላችሁ ማለት ነው። እውነት ቶፊክ በጣም የሚያሳዝን ሰው ነበረ። ያው ለራሱ ብሎ የሚለፋ የሚደክም ሰው ነበረ እንደ ሰው እንደኛ የሰው ቪዲዮ ጭኖ ወይም ደግሞ የሰው ቪዲዮ አቀነባብሮ አይደለም ለዚህ የደረሰ ነበረም። ያው በራሱ እየሰራ ነበረ ብዙዎቻችሁ ደግሞ ለምን በራስህ ሰራህ? ለምን ፕራንክ አደረግህ? በማለት ብዙዎቻችሁ እየተቆጣችሁ ነበረ። እንግዲህ ያው ብዙዎቻችሁም ደግሞ ከዩቲዩብ እንዲጠፋ የምትፈልጉ ሰዎች ነበራችሁ። አሁን ላይ ደግሞ ያው ሁላችሁም እንደምታውቁት ቶፊቅ ከዩቱብ መንደር ጠፍተዋል ማለት ነው። እኔ እንኳን በጣም ነው ያሳዘነኝ። መጥፋት አልነበረበትም። ምክንያቱም ዩቱብም እንደዛ ሆኖ አሳድጎ እንደዛ ለፍቶ ለዚህ ደርሱ መጨረሻው ግን ሲተው በጣም ያሳዝናል ማለት ነው። እንግዲህ በምን እንደደረሰ አናውቅም። እንግዲህ ያው መቼም እኛ ሰው እኛ ሰዎች መታመም አለ ብዙ ነገር ይገጥመናል። እና ለምን እንደምጠፋ አላቅም። ጠፍተዋል ማለት ነው። ከዚህ በፊት ቻናሉ እንዳይሰራ እስትራክ ምናምን ተልኮብኛል። እንደውም ከዩቱብ መንደር እጠፋለሁ እያለ ነበረ ያለውን አልቀረም ማለት ነው። እንግዲህ ያው የተንቢና ለምለም ሰሞኑ ተገናኝተዋል። የተንቢ ለምለም እና ሶፊል ታስጠርጋቸው ነው ማለት ነው። እንግዲህ በጉጉት ጠብቋቸው ማለት ነው። እኛም በጉጉት እየጠበቅን ነው። እና ያው ብዙዎቻችሁ ደሞ ሶፊ ታድለሻል ከሀገር ሀገር እየዞርሽ ነው ያላችሁ፣ ብዙዎቻችሁ ትቀናላችሁ ማለት ነው። የተንቢ ለምለም ያው ታውቃላችሁ፣ ጥሩ ሰው ናት። ለሰው ልጅ መጥፎ አታስብም። በጣም ጥሩ ቅን የሆነች እህታችን ናት ማለት ነው። ለእኛ ምንም ነገር ባጠቅመን፣ እኛ ምንም ነገር ባታደርግልንም ግን የምትጠቅማቸው ሰዎች ስለምናይ በጣም እናመሰግናታለን ማለት ነው። እና ሶፊ ታውቃላችሁ፣ ከዚህ በፊትም ቶፊቅም እንደዛ ነበረ፣ አብረው ይሰሩ ነበረ። ያው የተንቢና ቶፊቅ የተዋወቁ ሰውዲ ላይ ነው። ያው የተንቢም ሰውዲ ነበረ፣ ቶፊቅም ደግሞ ሰውዲ ነበረ። ያው ሁለቱም የተዋወቁ በሰውዲ ነበረ። ያው ከሰውዲ እንደሞ ወደ ኢትዮጵያ ሲገቡም ደግሞ ያው ወታጀራ ላይ የሄደ ነበረ፣ እሷም ደግሞ ወደ ቶፊቅ ሀገር የሄደች ነበር። አብረው እየሰሩ ነበረ። ያው መጨረሻው ደግሞ ያው ሰዎች እንዳይሰሩ ምናምን አድርገው ከኢትዮፕ መንደር ጠፍተዋል። እንግዲህ ከአሁን በኋላ ወደ ኢትዮፕ እንዲመለስ ሁላችሁም ደግሞ ዱዐ አድርጉለት ማለት ነው። እና የተንቢ እህታችንም ደግሞ በጣም እናመሰግናት አለን ምክንያቱም ሰው ሰዎች ከዩቱብ መንደር እንዲጠፉ ሳይሆን እንዲሰሩ ታደርጋለች ማለት ነው። እሷም ደግሞ ታታሪ ስለሆነች ሌላውም ደግሞ ታታሪ እንዲሆን ትፈልጋለች ማለት ነው። የሰው ልጅ ጎብዞ ብዙ እንዲሰራ እንጂ ሰነፍ እንዲሆን አትፈልግም ማለት ነው። ሁሌም አመሰግናታለሁ የተንቢ አሁን ሳይሆን ከበፊት ጀምሮ ሰውድ ያለች እናቃታለን እና በጣም ጥሩ ልጅ ናት። በጣም አስተዋይ ልጅ ናት። እውነቴን ነው የምላችሁ፣ ለሰው ልጅ እንዲሰራ ታበረታታለች። እሷም ታውቃላችሁ ታታሪ ናት። ጎበዝ ናት። እሷም ደግሞ ለቤተሰቦቿ በጣም ጎበዝ ናት። እንኳን ለእሷ ይቅርና ለእህት ለወንድሞቿ እንዲሰሩ ታደርጋለች ማለት ነው። በእርግጥ ዩቱብ ቻናል ስትሰሩ ጎበዝ ሆናችሁ ከሰራችሁ በጣም ጥቅም አለው። ያው ጥቅሙ ላላወቃችሁት ያው ድካም ነው ልትሉ ትችላላችሁ። በእርግጥ ማንኛውም ስራ ስትሰሩ ልፋት የሌለበት ድካም የሌለበት የለም ማለት ነው። የሰው ሀገር ላይ ራሱ ስንሰራ ታውቃላችሁ፣ የወር ደሞዝ ለማገኘት ምናክል ለፍተን ደክመን እንደምናገኝ ታውቃላችሁ ማለት ነው። ስለዚህ ማንኛውም ስራ ስትሰሩ ሳትለፉ ሳትደክሙ የሚሆን ነገር የለም ነው ምላችሁ። ዩቱብ ቻናልም ደግሞ ሰርቼ ልጠቀም ካላችሁ አዎ፣ መስራት አለባችሁ። በየቀን ቪዲዮ መወሰት አለባችሁ። ቪዲዮም ስትለቁ ደግሞ ሙሉ ለሙሉ የሰው ቪዲዮ ባትለቁም ሪያክሽን አድርጋችሁ መስራት አለባችሁ። ሪያክሽን ሲደረግ ያው ዩቱብ ይፈቅዳል። ከዚህ በፊትም ደግሞ የአቡ ጊዳም ተናግረዋል። ሙሉ ለሙሉ የሰው ቪዲዮ ባትጭኑም የሚያንስ የሚያንስ የሰው የሚበልጥ የራሳችሁ ብሎ ተናግረዋል ማለት ነው።